በእንዲህ ብቻ ነው የሐዋርያው የአስተምሮ የሚከተለው ወንጌል ብቻ ብላለች። አንዲት ወገናችን ተሳስተሻል። ኢየሱስን እያመለኩ ሐዋርያዊ ማለት አይቻልም። ኢየሱስን እያመለኩ ወንጌል ብቻ ማለት አይቻልም። ወንጌል ኢየሱስን አምልኩ አይልም። ሐዋርያት ኢየሱስን አምልከናልና ኢየሱስን አምልኩ ብለው ለሕዝብ አልሰበኩም። ይህም ቪዲዮ የሰራሁልሽ የፕሮቴስታንት ቤተ ክርስቲያን በክርስትና ታሪክ ለመጀመሪያ ጊዜ የተደረገውን ስብሰባ ማለትም ጉባኤ እንደሚቀበሉ እንደሚያጸድቁ እንደውም እንደ ዋና ጉባኤ አድርገው እንደሚቀበሉ ልነግርሽ ነው። ይህ ጉባኤ የኒቂያ ጉባኤ ይባላል። በ325 ኢየሱስ ክርስቶስ ካረገም ከ325 በኋላ የተደረገ ጉባኤ ሲሆን እዚህ ጉባኤ ላይ 318 ሊቃውንት ማለትም መነኮሳትና ቀሳውስት ተሰብስበው ኢየሱስን ከአብጋ እኩል የሆነ ፈጣሪ፣ ኢየሱስ በባህሪው ፈጣሪ ነው ብለው ወስነዋል። ያንን ውሳኔ የፕሮቴስታንት ቤተክርስቲያን ትቀበላለች። ሶ አንቺ መነኮሳትና ቀሳውስት ያመጡትን ፍልስፍና ያመጡትን አስተምሮ ኢየሱስን አምልኩ ያሉትን ኢየሱስን ታመልክ ያለሽ። ስለዚህ ኢየሱስን የሚያመልክ የመነኮሳትና የቀሳውስት ተከታይ እንጂ የሐዋርያት ተከታይ አይደለም። ፈጽሞ ሐዋርያት ኢየሱስን አላመለኩም፣ አምልኩ ብለው አልሰበኩም። የያዕቆብ መልእክት ምዕራፍ አንድ ከቁጥር 26 ጀምሮ ስትንቢ ስታንቢ 27 ላይ ምን ይላል? ሐዋርያው ያዕቆብ አላህ ይዘንለት እና ያላ ሰላም በሱ ላይ ይሆንና አምልኮ ለእግዚአብሔር አብ ይላል። ሐዋርያው ሐዋርያው ጳውሎስ ለጢሞቴዎስ በላክ ለደብዳቤ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር ሁለት ወይም ሶስት ላይ የማመልከው እግዚአብሔር ይላል። ሐዋርያው ጳውሎስ ማለት ነው እግዚአብሔር ማን ነው? በአዲስ ኪዳን አብ የሚል ስያሜ የተሰጠው ከአብ ውጪ መጽሐፍ ቅዱስ ላይ ማንም እግዚአብሔር የለም። አምልኮ፣ መስዋዕት፣ መዝሙር፣ ውዳሴ፣ ምስጋና፣ ጸሎት፣ ጾም የሚገባው ለእግዚአብሔር ነው። ለኢየሱስ ማንም መስዋዕት አቅርቦለት አያውቅም። ማንም ዘምሮለት አያውቅም። ማንም አውዱሶት አያውቅም። ማንም ወደ እሱ ጸሎት አቅርቦ አያውቅም። ማንም መስዋት አቅርቦለት አያውቅም። ማንም አምልኮት አያውቅም። ሐዋርያቶቹ ማለት ነው። ዘዳግም ምዕራፍ አስር ቁጥር ሀያ ላይ እግዚአብሔርን ፍሩ፣ እግዚአብሔርን አምልኩ፣ በእግዚአብሔር በስሙ ማሉ ይላል። እግዚአብሔር ማን ነው? አብ ነው። ስለዚህ የሚመለከው የሚፈራው አብ እንጂ ኢየሱስ አይፈራም። ኢየሱስ እግዚአብሔርን ፍሩ እያለ የሰበከ እግዚአብሔርን የሚፈራ ፈራሃ እግዚአብሔር የሆነ ጻዲቅ ሰው እንጂ አምልኮት የሚገባው አይደለም። መጽሐፍ ቅዱስን በደንብ አንብቤ ስለዚህ ቤተ ክርስቲያኖች የቀሳውስቱንና የመነኮሳቱን ፍልስፍናና እሳቤ ታጸድቃለች። የፕሮቴስታንት ፓስተሮች ኢየሱስን አምልኩ እያሉ ይሰብካሉ እኮ። ስለዚህ ቄስና መነኩስ የሚለው ምናልባት በፕሮቴስታንት የለም ብለሽ ከሆነ ፓስተሮች ልበል እንዲገባሽ። ፓስተሮቹ ኢየሱስን አምልኩ፣ አምልኮ ለኢየሱስ እያሉ እየሰበኮ ነው፣ በየመድረኩ ነው ሳያፍሩ ማለት ነው። ኢየሱስን አምልኩ ሲሉ የትኛው ሐዋርያ ነው ኢየሱስን አምልኩ ብሎ የሰበከው ብለው እንኳን ትንሽ አይጠይቁም። ከመጽሐፍ ቅዱሱ ጋር የተጣሉ ናቸው፣ ልክ እንደ ወንድሞቻችሁ እንደ ኦርቶዶክሶች ማለት ነው።